የመጽሐፍ ቅዱስ ትረካ ኦሪት ዘፍጥረት ምዕራፍ ሃያ ስድስት ላይክ በማድረግ ጀምሩት በምድርም ቀድሞ በአብርሃም ዘመን ከሆነው ራብ በላይ ራብ ሆነ ይስሐቅም ወደ ፍልስጤም ንጉስ ወደ አቤሜሌክ ወደ ጌራራ ሄደ እግዚአብሔርም ተገለጠለት እንዲህም አለው ወደ ግብፅ አትውረድ እኔ በምልህ ምድር ተቀመጥ እንጂ በዚች ምድር ተቀመጥ ከአንተ ጋርም እሆናለሁ እባርክሃለሁ እነዚህንም ምድሮች ሁሉ ለአንተም ለዘርህም እሰጣለሁና አባትህ ለአብርሃም የማለሁለትን መሃላ ጸናለሁ። ዘርህንም እንደ ሰማይ ከዋክብት ታበዛለሁ። እነዚህንም ምድሮች ሁሉ ለዘርህ እሰጣለሁ። የምድር አሕዛብ ሁሉ በዘርህ ይባረካሉ። አብርሃም ቃሌን ሰምቷልና ፍርዴን፣ ትዛዜን፣ ስርዓቴን፣ ህጌን ጠብቋልና። ይስሐቅም በጌራራ ተቀመጠ። የዚያም ስፍራ ሰዎች ስለሚስቱ ጠየቁት። እርሱም እህቴ ናት አለ። የዚያ ስፍራ ሰዎች ለርብቃ ሲሉ እንዳይገሉ ብሎ ሚስቴናት ማለትን ፈርቷለና እርሷም ውብ ነበረችና። በዚያም ብዙ ቀን ከተቀመጠ በኋላ የፍልስጤም ንጉስ አቤሜሌክ በመስኮት ነው ጎበኘ፣ ይስሐቅም ሚስቱን ርብቃን ሲዳራ ታየ። አቤሜሌክም ይስሐቅን ጠራ እንዲህም አለው፦ እነ ሚስትህናት እንዴትስ እርሷን እህቴናት አለህ? ይስሐቅም በእርሷ ምክንያት እንዳልሞት ብዬ ነው አለው። አቤሜሌክም ይህንን ያደረገብን ምንድር ነው? ከህዝብ አንዱ ከሚስት ጋር ሊተኛ ጥቂት በቀረው ነበር። ኃጢአትንም ልታመጣብን ነበር። አቤሜሌቅም ህዝቡን ሁሉ ይህን ሰው ሚስቱንም የሚነካ ሞትን ይሙት ብሎ አዘዘ። ይስሐቅም በዚያች ምድር ዘርን ዘራ፣ በዚያች ዓመትም መቶ እጥፍ አገኘ። እግዚአብሔርም ባረከው፣ ባለጠጋ ሰውም ሆነ። እጅግ እስኪበልጥ ድረስም እየጨመረ ይበዛ ነበር። የበግና የላም ከብትም ሎሌዎችም እጅግ በዙለት። የፍልስጤም ሰዎችም ቀኑበት። በአባቱ በአብርሃም ዘመን የአባቱ ሎሊዎች የማሷቸውን ጉድጓዶች ሁሉ የፍልስጤም ሰዎች ደፈኗቸው፣ አፈርንም ሞሉባቸው። አቤሜሌክም ይስሐቅን ከእኛ ተለይተህ ሂድ ከእኛ ይልቅ እጅግ በርትታልና፣ አለው። ይስሐቅም ከዚያ ሄደ፣ በጌራራም ሸለቆ ሰፍሮ በዚያ ተቀመጠ። ይስሐቅም በአባቱ በአብርሃም ዘመን ቆፍሯቸው የነበሩትን የውሃ ጉድጓዶች ደግሞ አስቆፈረ። አብርሃም ከሞተ በኋላ የፊልስጤም ሰዎች ደፍነዋቸው ነበሩና፣ አባቱም ይጠራቸው በነበረው ስም ጠራቸው። የይስሐቅ ሎሌዎችም በሸለቆ ውስጥ ቆፈሩ፣ በዚያም የሚመነጭ ውሃ ጉድጓድ አገኙ። የጌራራ አገር እረኞች ከይስሐቅ እረኞች ጋር ውሃው የኛ ነው ሲሉ ተከራከሩ። የዚያችንም ጉድጓድ ስም ኤሴቅ ብሎ ጠራት፣ ለእርሷም ሲሉ ተጣልተዋልና። ሌላ ጉድጓድም ማሱ፣ ስለ እርሷም ደግሞ ተጣሉ። ስሟንም ስጥና ብሎ ጠራት። ከዚያም እልፍ ብሎ ሌላ ጉድጓድ አስቆፈረ፣ ስለ እርሷ አልተጣሉምና ስሟንም ርሆቦት ብሎ ጠራት። እንዲህም ሲል አሁን እግዚአብሔር አሰፋልን፣ በምድርም እንበዛለን። ከዚያም ወደ ቤርሳቤህ ወጣ። በዚያች ሌሊትም እግዚአብሔር ተገለጠለት፣ እንዲህም አለው፦ እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ፣ እኔ ከአንተ ጋር ነኝና እባርካሃለሁ፣ ስለ ባሪያዬ ስለ አብርሃም ዘርህን አበዛለሁ። በዚያም መሰዊያን ሰራ፣ የእግዚአብሔርን ስም ጠራ። በዚያም ድንኳን ተከለ፣ የይስሐቅ ሎሌዎች በዚያ ጉድጓድ ማሱ። አቤሜሌክና የሙሽራው ወዳጅ አኮዞት፣ የሰራዊቱን ማለቃ ፊኮል ከጊራራ ወደ እርሱ ሄዱ። ይስሐቅም ለምን ወደ እኔ መጣችሁ? እናንተ ጠልታችሁኛል፣ ከእናንተም ለይታችሁ አሳዳችሁኛልና አላቸው። እነርሱም አሉት፣ እግዚአብሔር ከአንተ ጋር እንዳለ በእርግጥ አየን። ስለዚህም በእኛና በአንተ መካከል መሃል ላይ ይሁን፤ እኛ አንተን እንዳልነካንህ በጎነትን ብቻ እንዳሳየንህ በደናም እንደሰደንህ አንተም ክፉ እንዳትሰራብን ቃል ኪዳን ከአንተ ጋር እናደርጋለን። አንተ አሁን ከእግዚአብሔር ዘንድ የተባረክነህ። ይስሐቅም ማዕድን አቀረበላቸው፣ በሉም ጠጡም። ማልደው ተነሱ፣ እርስ በርሳቸው ተማማሉ። ይስሐቅም አሰናበታቸው፣ ከእነርሱ ወጥተው በደህና ሄዱ። በዚያም ቀን የይስሐቅ ሎሌዎች መጡ፣ ስለ ቆፈሯትም ጉድጓድ ውሃ አገኘም ብለው ነገሩት። ስሟንም ሳቤህ ብሎ ጠራት። ስለዚህ የከተማይቱ ስም እስከ ዛሬ ድረስ ቤር ሳቤህ ነው። ኤሳውም አርባ ዓመት ሲሆነው የኬጣውያን የቢኤሪያን ልጅ የወዲትን የኬጥያውያን የኤሊን የኤሎንን ልጅ ቤስሞትንም ሚስቶቹ አድርጓ ገባ። እነርሱም የይስሐቅና የርብቃን ልብ ያሳዝኑ ነበር። የዛሬው ትረካ በዚህ ተጠናቋል። በቀጣይ ምዕራፍ እስከምንገናኝ መልካሙ